ይህ አዋዜ ሰበር ነው። በእስራኤል አራተኛዋ ደቡባዊ ከተማ ቤርሼባ የሚገኘውና ለአንድ ሚሊዮን ህዝብ አገልግሎት የሚሰጠው ግዙፉ ሶሮቃ ሆስፒታል በጠዋት ከተተኮሰው የኢራን ሚሳኤል እሩምታ መካከል አንዱ ቀጥታ ጥቃት እንዳደረሰበት ታወቀም። በነጌቭ ክልል ቁጥር አንድ የድንገተኛ አደጋ የተሟላና የተራቀቀ ማዕከል የሆነውና ከከፍተኛ ክሊኒኮች እና እንዲሁም ሆስፒታሎች ጭምር ተቀብሎ የሚያክም የላቀ የህክምና ማዕከል ተርሺያሪ ሪፈረንስ ሆስፒታል ነው። 1173 አልጋዎች አሉት። በግቢው በአንድ ጊዜ ሁለትና ሶስት ሄሊኮፕተሮች ማሳረፍ የሚችልና ነፍሳቸው በቋፍ የሆኑ ተጎጂዎች ወይም ታማሚዎች ፈጣንና በአብዛኛው ስኬታማ የሆነ ህክምና የሚያገኙበት ሶሮቃ ሆስፒታል በህክምና ባለሙያዎች፣ በህሙማን በሆስፒታል ሰራተኞች፣ እንደዚሁም በህሙማን ጠያቂዎች በተጨማሪም ተማሪዎች የሚተራመሱበት ነው። ይሁንና እስካሁን በደረሰን ዜናና ልንመለከት እንደቻልነው በሆስፒታሉ ላይ የደረሰው መዋቅራዊ ጉዳት ነው። በሰው ላይ የደረሰው የሞት ወይም የመቁሰል አደጋ ካለ እስካሁን አልተዘገበም። ከቤርሼባ በተጨማሪ ቴላቪቭ፣ ራማት ጋን እና ሆለን ከተሞች ውስጥም ሚሳኤል ያረፈና የሰፋ ጉዳት እንዳደረሰ ተዘግበዋል። በሆለን የደረሰውን ጉዳት በተመለከተ አሁን እያየሁት ባለው መረጃ መሰረት አንድ ሰው ክፉኛ ሲቆስል ከሃያ በላይ ቀላል የመቁሰል አደጋ ደርሶባቸዋል። ይህ በእንዲህ እንዳለ ደግሞ የእስራኤል ጦር ጀቶች በኢራን አራክ የተባለውን የኒውክሊየር ማብሊያ ተቋም መደብደባቸውን የኢራን ዜና አገልግሎት አስታውቋል። እስራኤል ድብደባውን ያካሄደችው በአካባቢው የሚኖሩ ነዋሪዎች ለቀው እንዲወጡ ካስጠነቀቀች በኋላ ነው። ዜና አገልግሎቱም የኒውክሊየር ማዕከሉ ሠራተኞችም እንደዚሁ አስቀድመው ከቦታው ለቃው መሄዳቸውን ጠቁሟል። የበንዲ እንዳለው የሩሲያው ፕሬዚዳንት ቭላዲሚር ፑቲን በኢራን የሚገኙ የኒውክሊየር ሠራተኞቻቸው ጉዳት እንዳይደርስባቸው ከእስራኤል ጋር ስምምነት ማድረጋቸውን አስታውቀዋል። አቡሻሂር በሚባለው የኒውክሊየር ተቋም ግንባታ ላይ በመስራት ላይ እንደሚገኙ ገልጸዋል። ከዚህ ጋር በተያያዘ የሩሲያ ፕሬዚደንት ቭላዲሚር ፑቲን እንደሚሉት ከሆነ የኢራን የምድር ውስጥ የኒውክሌር ማብለያ ተቋማት ምንም የደረሰባቸው ነገር የለም። ኢሳያስ፣ ዜናውን እንደሰማሁ ነው በሰበር ለማቅረብ ነው። ነገሮች ከተረጋጉ በኋላ መረጃዎች ከወጡ በኋላ ይበልጥ የምንመለስበት ይሆናል። በእስራኤል ላይ አሁን የደረሰው ጥቃት ከፍተኛ ነው ማለት ይቻላል? ወይስ እስራኤልስ ደግሞ አጸፋዊ ምላሽ አልሰጠችም ወይ? ከምን ተነሰው ነው አሁን ይሄ ጥቃት የፈጸመው? እስራኤል ምሽቱን ሌላ ጥቃት ፈጽማለች ወይስ እስካሁን ለነበረው የጦርነቱ አካል ጥቃት ማድረሷ ነው? ኖ ያው ጦርነቱ በተለመደ መልኩ እየቀጠለ ነው። ኢራን በቦሊስቲክ ሚሳይሎች ነው የምትጠቀመው፣ እስራኤል በጦር ጀቶች ነው የምትጠቀመው። በአብዛኛው የኒክሌር ተቋሞችን መታለች። ፎርዶ የሚባለው እና መቶ ሜትር ጠልቆ የተሰራውን በተመለከተ ከዛሬ ነገ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አቋም ወስደው ሊመቱ ትችላሉ የሚል አመለካከት ከመኖሩ በስተቀረ እስካሁን ድረስ ፎርዶ ላይ ይሄ ነው የሚባል ጥቃት አልተካሄድም። ቢካሄድም ይሄንን ተቋም እንደ ተቋም ለማውደም የሚያስችል ሌላ ዝግጅት የሚያስፈልገው መሆኑ ነው የሚዘግበው። ከዚህ ጋር አሁን ደግሞ አራክ የሚባለው አዲስ እና ወደ ማጣራት ይገባል ተብሎ የተዘጋጀ ነበረ። እሱ ላይ እንግዲህ ከባድ ድብደባ ማድረሷን ነው ዛሬ በእስራኤል በኩል የሰማ ነው። አንዳንድ ዜናዎችን ለመግለጽ ያክል እንግዲህ ገና አሁን የደረሰና ጉዳቱ እየታወቀ እየመጣ ስለሆነም እስካሁን ሆለን ውስጥ ቅድም አንድ ሰው ነበረ በጸና የቆሰለ፣ ከሀያ በላይ ደግሞ ቀላል የመቁሰል አደጋ ደርሶባቸዋል ነበር ያልኩ። አሁን እንደማየው አስራ ስድስት ሆኗል፣ የቆሰሉት ቀንሰዋል፣ ሀያ ከሚለው ነገር ግን ከእነሱ ውስጥ ሶስቱ ይሄ ከባድ የምትለው የመቁሰል አደጋ ነው የደረሰባቸው። የሶሮቃ ሆስፒታል ቃል አቀባይ እንደተናገረው ከሆነ ሆስፒታሉ ከፍተኛ ጉዳት ወይም ደግሞ የሰፋ ጉዳት ደርሶበታል፣ ሰዎችም ቆስለዋል ብለዋል። ኢራን ቴሌቪዥን ደግሞ እስራኤል የአራክ ሄቪ ወተር ሪያክተር መታለች ይህም ሰዎች ከአካባቢው እንዲርቁ አድርጋ ነው ድብደባን ያደረገችው። ያፈተለከ ራዲየሽን ግን የለም የሚል መግለጫ አውጥቷል። ምናልባት ትንሽ እኔም በግል ስለማውቀው ስለ ቤርሼባው ሶሮቃ ሆስፒታል መነጋገር እንችላለን፣ ኢሳያስ። የዛሬው እንደምታውቀው፣ የኢራን የሚሳኤል ድብደባ የመጀመሪያዎቹ አርብና ቅዳሜን ይዘ እስከው ድረስ በጣም ብዙ ነበረ። በእነዚህ በሶስት ቀኖች ውስጥ በድምሩ ወደ አምስት መቶ ሊደርስ የሚችል ቦሊስቲክ ሚሳይሎች ነው የተኮሰችው። ነገር ግን ከዛ በኋላ ያለው የሚሳይል አተኳኮሷም ሆነ መጠኑ እየተለየ ነው የመጣው። በጣም አነስተኛ መጠን ያለው ነገር ግን በቀን ውስጥ ሁለትም ሶስትም ጊዜ አንዳንድ ጊዜ ቀንም፣ ጠዋት እንደዚህ እየጨመረ እየሆነ ነው የመጣው። በድምር ስታየው የሚተኮሰው የሚሳይል ሩምታ ብዛት በጣም ያነሳ ግን በቀን ውስጥ አንዴም ሁለቴም ሶስቴም የሚደጋገም አይነት ነው። በድምሩ ስታየው ቁጥሩ አሁንም ማናሳ ነው። ነገር ግን የዛሬው የጠዋቱ ለየት የሚያደርገው እሩምታው በቁጥር አላስቀመጡትም፣ እንጂ የሰፋና የበዛ እንደሆነ ነው እያነበብን ያለ ነው። እንደ በፊቱ ሀያ ሰላሳ ሳይሆን ቢያንስ ከዛ በላይ የሆነ ነው የተተኮሰው እሩምታ ይሄ የቤርሼባ ሶሮቃ ሆስፒታል የደረሰበት ጉዳት በዝርዝር ሲመጣ የሚቀርብ ይሆናል። እስራኤል ከግዛቶቿ ውስጥ የኔጌቭ ግዛት የሚባለው ኔጌቭ ደቡባዊ ግዛቷ ነው። ኔጌቭ ጠቅላላ የሀገሪቱን 60 በመቶ የሚወክል ነው እና በዚህ ውስጥ ወደ አንድ ሚሊዮን ህሙማን የሚመኩበት ሆስፒታል ነው። ቅድም ተርሻሪ ሪፈረንስ ያልኩ ከታላላቅ ሆስፒታሎችም ወደ ሶሮቃ ሪፈር ትደረጋለህ ማለት በደረጃው በጣም የላቅ በተለይ የነፍስ አድን ስራው ተወዳዳሪ የሌለው ነው። ማንኛውም የቁስለት አደጋ፣ የጦር መሳሪያ፣ የመኪና እንደገና የድንገተኛ ህክምና የምትለው የልብ ማንኛውም ስደርስብህ ካለበት ቦታ አጣድፈው ሊያደርሱ የሚገባቸው የጤና ማዕከል እዛ ነው። እና ይሄ ትሮማ ህክምና ማለት ነው። ሄሊኮፕተሮች የሚያሳርፍ ነው። እኔም እዛ በነበርኩበት ጊዜ ብዙ ጊዜ ሄሊኮፕተሮች እየመጡ ቁስለኛ እያስገቡ ሲሄዱ ያሉና በአብዛኛው ስኬታማ የሆነ እጅግ እጅግ ትልቅ ሆስፒታል ነው። ስለዚህ ይህ ሆስፒታል ደግሞ ከቤንጉሪዮን ዩኒቨርሲቲ ጋር ግንኙነት ስላለው የህክምና ማዕከልም ነው እና እንግዲህ በዚህ በጠዋት ላይ ዩዋ አንደኛ አንድ ሺ ከአንድ ሺ አንድ መቶ በላይ አልጋዎች ያሉት ነው። ሁሉንም አይነት የህክምና ምርመራዎች ማድረግ የሚችል በጣም ሰፊና የተራቀቀ ነው። በዛው መጠን ደግሞ ዶክተሮች አሉ፣ የህክምና ሰዎች አሉ፣ የሆስፒታሉ ሰራተኞች አሉ። ሰፊ ነው። የምግብ ማዕከልም ነው ለሆስፒታሉ እዛ ነው የሚሰራ በተጨማሪም ተማሪዎች አሉ። ሁልጊዜ የህሙማን ጠያቄዎች አሉ። እነዚህን ሁሉ ግምት ታስገብተህ ስታይ ምናልባት በጠዋት የደረሰ መሆኑ ይህን ያህል የሰው ኃይል እንቅስቃሴ ብዙም ሳይኖር በፊት የደረሰ ነው ሊሆን የሚችለው ነገር ግን ወደ ከሰዓት አካባቢ ወደ እንደዚህ ብትሄድ ብዙ ሰው የሚተራመስበት ሪሊ ትልቅ ማዕከል ነው። ስለዚህ በሰው ላይ የመቁሰል አደጋዎች እንደደረሱ ቃል አቀባዩ ገልጿል። በተቋም ደረጃ በተለይ የሆስፒታሉን ካፓሲቲ ካፓሲቲ በከባድ መልኩ የገደበ ጥቃት ከሆነ ሪሊ ለከፍተኛ ጉዳት ተደርጎ ሊታይ የሚችል ነው። በጣም ትልቅ ሆስፒታል ነው ሶሮቃ። እና ሚሳኤል ቀጥታ ነው ያረፈበት። ማለት ሚሳኤሉ በጸረ ሚሳኤል ተመትቶ የእሱ ጉራጅ አይደለም። ምንድን ነው የሚባለው? የጦር ጫፉ ይዞ ነው እየተጋጨው ማለት ነው። ስለዚህ ኢላማውን የመታ ነው ማለት ነው። ታርጌቱን የመታ ነው የመታ ነው ማለት ከእስራኤል የመከላከያ የሚሳኤል መረብ ውስጥ ሾልኮ ሆስፒታሉን ሊያገኝ ችሏል። አመታቱ በምናኳን የመታው እንግዲህ ሕንፃ ነው እንደማየው፣ በሆስፒታሉ በርካታ መስታወቶች ተሰባብረው ማየት ችያለሁ። ነገር ግን ሆስፒታሉ እንደቆመ ነው። ወይም ደግሞ እንደዚህ በርቅሶት ወደ ውስጥ የገባ ነገር የለም። ለማንኛውም ሞር ተጨማሪ መረጃ ስናገኝ ወደ ከሰዓት ላይ ለአድማጮቻችን ይዘን ለመቅረብ እንሞክራለን እና ከዚህ አንጻር ዛሬ የደረሰው ጥቃት የሶሮቃ ሆስፒታልን በቀጥታ የኢራን ሚሳኤል ሊመታው ችሏል። ሚሳኤሎቹም በርካታ እንደሆኑ ተዘግበዋል። እንደዚሁም ቴል አቪቭ ሆለን የሚባሉ የእስራኤል ግዛቶች ላይ ተመሳሳይ ጉዳቶች እንደደረሱ ነው። የቅድም ቅድም እንደነገርኩ ሆለን 16 ቆስለው ሶስት ከመካከላቸው ሶስት በጽኑ የቆሰሉ መሆናቸው ታውቋል። በእስካሁን እንግዲህ እስራኤል 24 ሰው ተገድሎባታል። በመቶዎች የሚቆጠሩ የሚቆጠሩ እንደቆሰሉ የሚታወቅ ነው። እዚህ ላይ የፕሬዚደንት ቭላዲሚር ፑቲን አንድ ሆስፒታል ሰላማዊ ተቋም ነው እና ህሙማን የሚታከሙበት በመሆኑ የሆስፒታልን ታርጌት ማድረግ ከዓለም አቀፋዊ ህግ አንጻር እንዴት ይታያል? ሁለተኛው ደግሞ ቭላዲሚር የሩሲያው ፕሬዚዳንት ቭላዲሚር ፑቲን የኒኩሌር ማብላያው ውስጥ የሚሰሩ የኔ ሰራተኞች አደጋ እንዳይደርስባቸው ሲሉ ኢንዳይሬክትሊ ኒኩሌር ማብላያው እንዳይመታ እያሉ እየጠየቁ ነው ወይስ ሳይንቲስቶቹ ከዛ ቦታ ወጥተው የሚሄዱበትን ሁኔታ ለማመቻቸት ነው? ኤኒዌይ ከእስራኤል ጋር ስምምነት እንደደረሱ ነው የገለጹት። ስለዚህ እስራኤል ያንን ቦታ በምትመታበት ጊዜ አስቀድሞ ማስጠንቀቂያ የመስጠትና ሰራተኞቹ እንዲወጡ የማድረግ ጉዳይ ሊሆን ይችላል። በቂ ማስጠንቀቂያ ወይም ወጥቶ የሚሄዱበት ጊዜ የመስጠት ጉዳይ ብቻ ሊሆን ይችላል። የቀረበው ሌላ ጥያቄ የፑቲንን ዜና በኋላ እንመለስበታለን። ከኢራን ጋር ያላቸውን ስትራቴጂክ ግንኙነት በተመለከተ ተጠይቀው ነበረ። ይህም የቀረበላቸው ጥያቄ የጦር መሳሪያ ኢራን ራሷን የምትከላከልበት ዘመናዊ ጦር መሳሪያ ይሰጣሉ ወይ ተብለው ለቀረበላቸው ጥያቄ አንደኛ ኢራን አልጠየቀችኝም ብለዋል። ኢራን የመሳሪያ እርዳታ ወይም እንደዚህ አልጠየቀችኝም። በሁለተኛ ደረጃ በመካከላችን የተፈረመው ስትራቴጂክ ስምምነት ወታደራዊ ነገርን አይመለከትም ብለዋል። እና ነገሮች በዚህ ላይ ነው ያሉት። በኋላ ላይ እንመልሳለን። እችል አድማጮቻችን ቀደም ብለን ያክል ብናደርስ አለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሆነ መልካም ቀን